ሰላም ሁላችሁ፣ እንኳን ወደ ዩት ሚዲያ ቻናል ሰላም ታችሁ። ዛሬ በዚህ ቪዲዮ ለፈተና ለመዘጋጀት አጭር ጊዜ ውስጥ ለመዘጋጀት በጣም ለተቸግራችሁ፣ በሁሉም ደረጃ ላላችሁ ተማሪዎች ጠቃሚ መረጃ ይዤ መጥቻለሁ። እሱም አጭር ጊዜ ውስጥ ለፈተና መዘጋጀት ስልቶች እና ምክሮችን አካፍላችኋለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻ ካያችሁ፣ ሆን ከተከተላችሁ፣ በጣም በቀላሉ የተሻለ ውጤት እንድትሰሩና አጭር ጊዜ ውስጥ ራሳችሁን ብቁ እንድታደርጉ ጭንቀት ወታችሁ የተሻለ ውጤት እንዲሰሩ የምረዳችሁን ምክርና ስልቶችን ነግራችኋለሁ። ስለዚህ ቪዲዮ በደንብ እስከ መጨረሻው ተከታተሉ። ቪዲዮ ከመጀመራችሁ በፊት ሰብስራችሁ ጀምር ውስጥ እንድታደርጉ ተስፋ አደርጋለሁ። ስለዚህ አጭር ጊዜ ውስጥ ለፈተና ለመዘጋጀት በጣም ጠቃሚና የመጀመሪያ እስቴፕ ለሁሉም የሚሰራ ደግሞ ይህንን ሳይጠቀም አብዛኛው ትማር የምሰራው ስተት እዚህ ቪዲዮ ይቀርፋል ማለት ነው። ስለዚህ የመጀመሪያ አንደኛው የጊዜ ሰሌዳ መፍጠር ያስፈልጋችሁ። ይህ ማለት ለምትማሩት ኮንተንቶች ግዘ መስጠት ወር ግዘ መመደብ ያስፈልጋቸዋል ማለት ነው። ስለዚህ ይህ የመጀመሪያ ጉዳይ ምን ያህል ሰዓትና ቀን እንደሚያስፈልጋችሁ ቀደም ብላችሁ ግዜ መመደብ ያስፈልጋቸዋል ማለት ነው። እያንዳንዱ ለምሳሌ ፈተና ለመፈተን ጊዜ የተወሰነ ስለሆነ የተገደበ ስለሆነ፣ ስለዚህ ለእያንዳንዱ ኮንተንት ጦር ብላችሁ ካኑ ጀምላችሁ ጊዜውን አድረንጅ ካደጋችሁ የጊዜ ሳት ከጥላችሁ ብታነቡ በጣም አጭር ጊዜ ውስጥ ራሳችሁ ሬዲ እንድትሆኑ እና ወደ ተግባሪ ውስጥ እንድትገቡ ይረዳቸዋል። ማለት ሁለተኛው ደግሞ ቁልፍ ፍሬሶችን መለየት ማለየት። ቁልፍ ፍሬሶች ማለት በጣም አብዘኛው ጊዜ በተደጋጋሚ የሚመጡ ጥያቄዎችን መለየት ያስፈልጋቸዋል ማለት ነው። ሁሉንም አብዛኛውን ጥያቄ ዝም ብላችሁ ከምታነቡ በተደጋጋሚ የመጡ ጥያቄዎች እነዚህ ጥያቄዎች እንዴት መለየት ይችላላችሁ? ከምለው አንጻር ለምሳሌ ከመምህራን ኢንፎርሜሽን በማግኘት ከዚህ በፊት ከፓስት ግዛ መረጃ በማግኘት በተደጋጋሚ የመጡ ጥያቄዎችን በቅላል መለየት ይችላላችሁ። ስለዚህ ከለያችሁ በኋላ ምን ታደርጋላችሁ? እንደዚህ አይነት ጥያቄዎች ላይ ይዛችሁ ኢንቨስት ታደርጋላችሁ ማለት ነው። ስለዚህ በተደጋጋሚ የመጡ ጥያቄዎች ዙሪያ በደንብ ትኩረት ለመስጠት ስለሚያስፈልጋችሁ ሶ ምን ማድረግ ይጠብቅባችኋል? ቁልፍ የሆኑ ሪሶርሶችን መለየት ያስፈልጋቸዋል ማለት ነው። ስለዚህ ይህ ጭንቀታችሁን በደንብ ይቀንሳል ማለት ነው። ወርሶ ሶስተኛ አክቲቭ ለርኒንግ ሲስተም ንቁ ማድረግ ደግሞ ማለት ይህ ደግሞ በዚህ ታይም ምን ታደርጋላችሁ አክቲቭ ለርኒንግ ሲስተም ውስጥ አእምሯችሁ ውስጥ ካርታ መፍጠር ያስፈልጋችኋል። በምትማርበት ነገር በምታደርጉት ነገር ትኩረት መስጠት ያስፈልጋቸዋል። አእምራችሁ ውስጥ መሳብ ካርታ መፍጠር ያስፈልጋቸዋል። ደግሞ ለሌላ ሰው ማስረዳት ለሌላ ሰው እናንተ የተረዳችሁት ነገር ለሌላ ሰው ማካፈል ያስፈልጋቸዋል ማለት ነው። ስለዚህ እነዚህን ተግባራዊ እያደረጋችሁ በየደረጃ ተቀጠላችሁ ጊዜያችሁን በጣም ትቆርጥባላችሁ ማለት ነው። አራተኛው ደግሞ የቅድሞ ጥያቄዎችን መለማመድ። የቅድሞ ጥያቄዎችን መለማመድ ለምን ያስፈልጋል? ከዚህ በፊትም በሌላ ቪዲዮ አብዛኛው እንትን ቪዲዮዎችን ሰልቻለሁ። ስለዚህ እዛም በተደጋጋሚ የመጡ ጥያቄዎችን መስራት ማየት፣ ምን ጥቅም እንዳለው እዛም ማወቅ ትችላላችሁ። ያኛን ቪዲዮ ካገኛችሁ፣ ወር ካያችሁ ጠቃሚ ደጃ ታገኛላችሁ ብዬ አስባለሁ። አሁን ደግሞ በተደጋጋሚ የቀደመ ጥያቄዎችን መልማመድ አስፈላጊም፣ ይህ ደግሞ የፈተናውን ቅርጽ እንድታወቁ በጣም ይረዳቸዋል ማለት ቢያንስ ተመሳሳይ ባይሆንም ተመሳሳይ ጥያቄው ቢለያይ እንኳን ተመሳሳይ ፓተርን ይዘመጣል። ስለዚህ የፈተናን ፓተርን ወርቅን ዝልቅቅ እንድታወቁ በጣም ይረዳቸዋል ማለት ነው። ደግሞ በዚህ ውስጥ የጊዜ አጠቃቀምን እንድታሻሽ በጊዜ ሳትዘገዩ በጊዜ እንድትጨርሱ ይረዳቸዋል ማለት ነው። እርሶ የፈተና ጭንቀትን ይቀንሳቸዋል። እንደዚህ ስታደረጉ ከዚህ በፊት ገሎች የተፈተኑት ፓስተግዛ ማግኘታችሁ ብታነቡና ቅድማ እንደሱ ብትሰጡ ጭንቀት ይቀንሳቸዋል ጊዜያችሁን በአግባቡ ትጠቀማላችሁ ሰ የፈተና ቅርጽ እንድታወቁ ይረዳቸዋል ማለት ነው አምስተኛ ደግሞ ረፍት ረፍቶችን መውሰድ ያስፈልጋቸዋል ማለት ረፍት በጣም እጅግ ጠቃሚ ወሳኝ ነው ስለዚህ ጠቃሚ ስለሆነ ዝና ማለት ያስፈልጋቸዋል በቂ እንቅልፍ ማግኘት አስፈላጊ ስለዚህ ካልሆነ ጥቀት በጣም ጭንቀት ነበሩ ንጉስ ስለምትገቡ ስለዚህ ረፍት መውሰድ ያስፈልጋቸዋል ማለት ነው ስድስተኛው የተመጣጠነ ምግብ መመገብ እና ውሃ መጠጣት ያስፈልጋቸዋል። ስለዚህ የተመጣጠነ ምግብ እና ውሃ መጠጣት ለአእምሮ አስፈላጊ ነው። ለምሳሌ እንደ ፍራፍሬ አይነት አትክልት አይነት ብትመገቡ በጣም ይመረጣል ማለት ነው። ስለዚህ ለአእምራችሁ ትልቅ ተጽዕኖ ሊፈጥር ስለሚችል ዝምላችሁ ያገኛችሁትን ነገር ብቻ ለመገብ ብቻ ሳይሆን ቢያንስ ለአእምራችሁ ብላችሁ ለሆድ ብቻ ሳይሆን ለአእምሮም እያሰባችሁ ብትመገቡ በጣም ይመረጣል። ትንሽ ዝጋ ይቅርታ ጎልኝና ቢያንስ እንደዚህ አይነት ነገሮችን ለማግኘት ሁሉም አቅም ላያቅድም ይችላል። ያው ምንም ከባድም አይደለም። ስለዚህ አትክልት አይነት ነገሮች ፍራፍሬ አይነት ነገሮችን መመገብ ያን ያህል ከባድም የሚያስቸግርም ነገር ስላለ እንደዚህ አይነት ነገሮች ብትመገቡ ለአእምሯችሁ በጣም ጠቃሚ ነው። ደግሞ ውሃ ብትጠጡ በጣም ይመከራል። እርሶ ሰባተኛ በቂ እንቅልፍ ማግኘት። እንቅልፍ ለማስታወስ እና ለማትኮር ወሳኝ ለፍተና ፍተና ሳምንትን በሆን በየምሽቱ ቢያንስ ስድስት ከስምንት ባለው ሰዓት እንግልፍ ለማግኘት ብትሞክሩ በጣም የተሻለ ውጤት እንዲሰሩ ይረዳቸዋል ማለት። ስለዚህ ከመጠን በላይ መቆየት የእውቀት ተግባራትን ሊጎዳ ይችላል። ኮግኒቲቭ አክቲቪቲን በጣም ይጎዳል ከመጠን በላይ መቆየት። ስለዚህ ለእያንዳንዳችሁ እንቅስቃሴ አንድ ነገር ተግባራዊ ካባ ያደረጋችሁት መጠን። በተቃላ ምን መረጃ ያስፈልጋቸዋል ቢያንስ ዝና ማለት በቂ እንቅልፍ ማግኘት በጣም አስፈላጊ ነው። ይህ ለአእምሯችሁ በጣም ስለሚጠቅም አእምሯችሁ ሪፍሬሽ ማድረግ ረፍት ማድረግ ስለሚያስፈልገው ረፍት ባገኘ ቁጥር በጣም የማሰብ ያሉ ይጨምራሉ ሰው። ስለዚህ እነዚህ ሰባቱም ነገሮች በጣም ጠቃሚና አጭር ጊዜ ውስጥ ውጤታችሁን የተሻለ እንድታደርጉ በጣም የሚጠቅማችሁ ነገር ነው። ስለዚህ አጭር ጊዜ ውስጥ ለፈተና መዘጋጀት በጣም አስቸጋሪ እና ቻለንጅ ቢሆን እንኳ እነዚህ ሰባቱ ነገሮች አሁን የነገርኳቸውን ተግባራዊ ካደረጋችሁ፣ የጊዜ ሰሌዳ ብትፈጥሩ፣ ቁልፍ ርዕሶቹን ለይታችሁ እዛ ዙሪያ ተግባራዊ ካረጋችሁ፣ አክቲቭ ሌርኒንግ ሲስተም ከተጠቀማችሁ፣ የቀድሞ ጥያቄዎችን ብትለማመዱ፣ እረፍት ብትወስዱ፣ የተመጣጠነ ምግብ በየጊዜ ካገኛችሁ፣ በቂ እንቅልፍ እያገኛችሁ ከቀጠላችሁ በጣም ጠቃምና አሬፍ ውጤት ለማግኘት ወደ ኋላ የሚያደርጋችሁ ነገር ምንም አይኖርም። እርግጠኛ ነኝ የምነግራችሁ። ስለዚህ እነዚህን ስትራቴጂዎችን በደንብ ተከታተሉ እላለሁ። በመጨረሻ ቪዲዮ ጠቃም ከሆነ ኦር ጠቃም ብሎ ካስባችሁ ላይክ ታደርጋላችሁ። እሱ ለሌሎችም ለጓደኞቻችሁ እንደርስ ሼር አድርጉ። ደግሞ ለእኛም ስለምጠቅመን ቪዲዮቻችን ቫይራል እንዲወጣ ሳብስክራይብ ማድረጋችሁ እንዳትረሱ። ሁሉም ሰው ሄዶኒያ ያል ደግሞ ሰብስክራይብ አያደርግም። ስለዚህ እንድታበረታቱልን ሰብስክራይብ እንድታደርጉልን በፍቅር እጠይቃለሁ። ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቴንክ ፎር ዎችንግ